በጣም ጤና ይስጥልን ክቡራን የኢትዮ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በሚሸቱ ጫማዎች ላይ ምርምራቸውን ሰርተው ለሽልማት የበቁት ሕንዳዊ መምህርና ተማሪው። በየቤቱ ቢያንስ አንድ ጠረኑ አፍንጫውን የሚረብሽ ጫማ አይጠፋም። ይህንን በአካባቢያችሁ፣ በምትኖሩበት አፓርትመንት አስቡት፤ ከዚያ እነዚህ አፍንጫ የሚሸነፍጡ ጫማዎች በጋራ ብንደረድራቸው አንድ ጠንካራ ዓለም አቀፋዊ ችግር ኖረን ማለት ነው። ሁለት የህንድ ተመራማሪዎች ግን ስለጫማ ሽታው ሳይሆን ሳይንሱ ላይ ማተኮር ያስፈልጋል ብለው ተነሱ። መጥፎ ሽታ ያላቸው ጫማዎች እንዴት የጫማ መደርደሪያ የመጠቀም ልምዳችንን እንደሚቀይሩ ለማጥናት ተነሱ። ይህንን ሲያደርጉም ወደ ተከበረው የአይጂ ኖቤል ሽልማት አዳራሾች ለመግባት በቁ። አይጂ የኖቤል ሽልማት ቀለል ላለና አስቂኝ ግን ደግሞ ሳይንሳዊ ለሆነ የፈጠራ ጥረት የሚሰጥ ሽልማት ነው። የአርባ ሁለት ዓመቱ ቪ ካሹ ኮማር ከደልሂ ወጣ ብሎ በሚገኘው በሺፊ ናዳር ዩኒቨርሲቲ የዲዛይን ተባባሪ ፕሮፌሰር ነው። የ29 ዓመቱ ስታርክ ሚታል ደግሞ የመጀመሪያ ድግሪውን ሲሰራ ተማሪው ነበር። በዩኒቨርሲቲ ውስጥ መምህርና ተማሪ ሳሉ ነው የሚሸቱ ጫማዎችን ለማጥናት የወሰኑት። ሜታል በሚኖርበት አፓርትመንት መተላለፊያ ኮሪደሮች በጫማ ተሞልተው ይመለከት እንደነበር ያስታውሳል። የመጀመሪያው ሀሳብ ቀለል ያለ ነበር፣ ለምን ለተመራማሪዎች ቅልብጭ ያለች ውብ ጫማ መደርደሪያ ዲዛይን አናደርግም የሚል። ነገር ግን ጉዳይን እያበሰለሰሉት ሲመጡ ጫማዎቹ ወደ ደጅ ያስወረወሯቸው የመደርደሪያ ጦት ሳይሆን የሚቆንሱ ሽታዎች መሆኑም ተረዱ። አሁን በሶፍትዌር ኩባንያ ውስጥ የሚሰራው የሚታል የቦታ አጥበት ወይንም የመደርደሪያ ለመኖር አይደለም። በክፍሉ ውስጥ በቂ ቦታ አለ። ችግሩ በተደጋጋሚ ማላብ እና አንድ ጫማ ሁልጊዜ መጫማት ናቸው ሽታውን የሚያመጡ ይላል። ከዚህ በኋላ ነው መምህሩ እና ተማሪው በተመራማሪዎች መኖሪያ እየዞሩ ቀለል ያሉ ሰብአዊነት ያለው ጥያቄ መጠየቅ የጀመሩት። ጫማዎቹ የሚሸቱ ከሆነ የጫማ ማስቀመጫችን አያበላሸውም? ከ149 የዩኒቨርሲቲ ተማሪዎች የተሰበሰበው መረጃ 80 በመቶ ወንዶች ናቸው። ብዙዎቻቸው የምናውቀውን ነገር ግን አልፎ አልፎ የምንቀበለው እውነት አረጋግጧል። ከግማሽ በላይ የሚሆኑት በራሳቸውን በሌላ ሰው ጫማ ጠረን ተሸማቀዋል። ሁሉም ማለት ይቻላል ጫማቸውንም በቤት ውስጥ በጫማ መደርደሪያዎች ላይ ያስቀምጧቸዋል። እንዲሁም ስለ ጠረን ማስወገጃ ምርቶች ምንም ሰምተው ምንም ሰምተው አያውቁም! ጠረንን ያስወግዳሉ በሚል በልማድ የሚደረጉ የሻይ ከረጢቶችን በጫማ ውስጥ ማስቀመጥ፣ ቢኪንግ ሶዳ ወይንም ዲኦደራንት መርጨት የጫማውን መጥፎ ሽታ አላስቆመውም። ከዚያም ሁለት ተመራማሪዎች ወደ ሳይንስ ፊታቸውን አዞሩ። ሳይንስ ለጫማ ሽታ ተጠያቂ የሚያደርገው በላብ በሚጠቃ እግር ላይ መኖሪያውን የሚያደርገው ኮቶኮስ ሴትንዳሬስ የተባለ ባክቴሪያ ነው። ሙከራቸው እንደሚያሳየው ማጭር የአልትራ ቫዮሌት ጨረርን በመጠቀም ረቂቅ ተዋሲያን መግደልና ጠረኑን ማስወገድ ይቻላል። በሕንድ ውስጥ እያንዳንዱ ቤተሰብ ማለት ይቻላል አንድ ወይም ሌላ አይነት የጫማ መደርደሪያ አለው እና ጫማው ከሽታው ውጪ የሚይዝ መደርደሪያ መኖሩ ግልግል ነው ሲል ጥናቱን ያደረጉት ተመራማሪዎቹ ገልጸዋል። የሚሸቱ ጫማዎች እንደ ጥሩ አጋጣሚ በመጠቀም ባህላዊውን የጫማ መደርደሪያ እንደገና በጥሩ ንድፍ በመስራት የተጠቃሚዎቹን የአጠቃቀም ልጅ ለማሻሻልም ጥረዋል። ውጤቱ የሰው ልጅ በሚሰራበት አካባቢ እንደሚጠናው አይነ እንደሚጠናው አይነት ጥናት አይደለም። ልክ ደስ የሚል እንግዳ ሀሳብ አይነት ነው። ለማሳየትም ጫማን የሚያከማች ብቻ ሳይሆን ሽታን ማምከን የሚችል ዩቪ ብርሃን የተገጠመለት የጫማ መደርደሪያ ነው የሰሩት። ለሙከራውም ተመራማሪዎች ከፍተኛ ጠረን የነበረባቸው የዩኒቨርሲቲ አትሌቶች የሚጫሟቸውን ጫማዎች ተጠቅመዋል። ባክቴሪያዎች የሚከማቹት የእግር ጣቶችን አካባቢ በመሆኑ የዩቪስ ጨረሩ እዚህ አካባቢ እንዲያተኩር አድርገዋል። ጥናቱ የተጋላጭነት ጊዜን ጠብቆ የሽታውን መጠንም ለክቷል። እናም ባክቴሪያውን ለመግደል እና መጥፎ ሽታውን ለማስወገድ ከሁለት እስከ ሶስት ደቂቃ የዩቬስ ጨረሩን ለመጠቀም በቂ መሆኑንም አረጋግጧል። ቀላል አልነበረም። በጣም ብዙ ጨረር ማለት በጣም ብዙ ሙቀት ማለት ሲሆን ይህም የጫማውን ጎማ ለማቃጠል ይበቃል። ተመራማሪዎቹ የዩቬስ ጨረሩን በጫማዎች ላይ ብቻ ተጠቅመው ውጤት እናገኛለን አላሉም። እያንዳንዱ ሽታም ይለካሉ። ሲጀመር ጥሩ በጣም ጠንካራ ጠንከር ያለ የበሰበሰ አይብ የሚመስል ተብሎ ተገልጿል። ከሁለት ደቂቃዎች በኋላ ወደ በጣም ዝቅተኛ መለስተኛ የሚያቃጥል የጎማ ሽታ ዝቅ ብሏል። በአራት ደቂቃዎች ውስጥ መጥፎ ሽታ ጠፍቷል፣ አማካይ በሆነ የተቃጠለ የጎማ ሽታ ተጠካ። ከስድስት ደቂቃዎች በኋላ ጫማዎች ከሽታ ነፃ ሆኑ። ነገር ግን ከመቶ ከ10 እስከ 15 ደቂቃ ድረስ በተጨመረ ቁጥር ጠረኑ ወደ ጠንካራ የተቃጠለ ጎማ በመለወጥ ጫማው ይግላል። ይህም በሳይንስ እንኳን ጊዜን መመጠን ሁሉም ነገር መሆኑን አረጋግጧል። በመጨረሻም ሁለቱ ተመራማሪዎች የኢቬስ ጨረር የተገጠመላቸው ጫማ መደርደሪያ ሰርተው አቅርበዋል። መቀመጫውን አሜሪካ ያደረገው አይጂ የኖቤል ሽልማት ስለ የምርምር ስራው ተረድቶ እስኪያገኘው ድረስ ማንም ዞር ብሎ ያያቸው አልነበረም። በአናልስ ኤምፖሮቬለር ሪሰርች ጆርናል አዘጋጅነት እና በሄርቫርድ ራዲክል ግሩፕስ ስፖንሰር የሚደረገው የ34 አመቱ አይጂ ኖቤል በየአመቱ አስር ሽልማቶችን ይሸልማል። ኩመር ስለ ሽልማቱ ምንም ሀሳብ አልነበረንም ብሏል። የቆየ የ2022 የጥናት ወረቀት ነበር። ወደ የትኛውም ተቋም አላክንም። የአይጂ ኖቤል ቡድን አገኘን ደውለንና ደወልንና ይህንን በራሱ እንድንስቅ እና እንድናስብ አድርጎናል። ሽልማቱ ለምርምር ምስክር ወረቀት መስጠት ሳይሆን የሳይንስን አስቂኝ ጎን ለማስከበር ነው። አብዛኛው ምርምር በፍላጎት የሚሰራ በመሆኑና ይህ ሽልማት ወደ ሕዝብ እንዲደርስ የማስተዋወቂያ መንገድ ነው። በዚህ ዓመትም ሁለቱ ሕንዳውያን በሽልማቱ መካታታቸው በሚያስደስት ሁኔታ የተዋጣለት የአሸናፊዎች ስብስብ እንዲሆን አድርጓል። ከዚህም ዓመት አሸናፊዎች መካከል ላሞችን ከገንዘብ ለመከላከል ቀለም የቀባዎች ጃፓናዊ ባዮሎጂክስት ቺዝ ያለው ፒዛ የሚወደደው የተጎው የቀስተ ደመና እንሽላሊት፣ ነጭ ሽንኩርት የእናት ጡት ወተት ለሕፃናት ጥሩ ጣዕም እንዲኖረው እንደሚያደርግ ያገኘው አሜሪካዊ ተመራማሪና አልኮልን መጠጣት ሰዎች በተሻለ ሁኔታ የውጭ ቋንቋን መናገር እንዲችሉ እንደሚያደርግ ነገር ግን ፍራፍሬዎች የሌሊት ወፎች በአግባቡ እንዳይበሩ እንደሚያደርጉ ያገኙትን የሆላንድ ተመራማሪዎች ያካተተ ነው። ለሰላሳ አምስት ዓመታት የእግር ጥፍራቸው እድገት እየተከታተሉ የታሪክ ምሁር እና የፓስታ ስጎን እንቆቅልሽ ለመፍታት የፓስታ ሳጎን እንቆቅልሽ ለመፍታት ምርምር ያደረጉ የፊዚክስ ተመራማሪዎችም የሽልማቱ አካል ናቸው። ከእነዚህ ተሸላሚዎች ጋር በመሆን በሚሸት ጫማ ማሸነፍ ለሕንድ ተመራማሪዎች አንድ ደረጃ ከፍ ማለት ነው። ከእውቅና ባሻገር ኃላፊነት ይጨምራል። አሁን ሰዎች ብዙውን ጊዜ በማያስቧቸው ነገሮች ላይ ተጨማሪ ምርምር ማድረግ አለብን ይላል ኩመር። በሌላ አነጋገር ዛሬ የሚሸቱ ጫማዎች ነገ ፈርቀዳጅ ሳይንስ ሊሆኑ ይችላሉ።